እሱ ብዙ በአስራ አራት የሚል አለ በአስር የሚል ኮሜንተሪዎች የሰጡ ማስተማሪዎች አሉ። ዘሚችበት ጊዜ የምናውቀው ኮሜንተሪ ነው። ኮሜንተሪ እንደዚህ ይላል። ራባይ ራዥባ ኮሜንተሪ ብዙ ተብሎ የተቀመጠሀል። ይኸውልህ ኮሜንተሪ ብዙ ተብሎ የተቀመጠሀል። ታቀርባለህ፣ ችግር የለውም። አቅርብ አቅርብ። ራባይ ራዥባ ምንድን ይላል? ልክ እኔ እንደማቀርበው ታቀርባለህ። አንተም ጀኔሲስ ምዕራፍ ሀያ ሁለት ቁጥር አንድ የጆክ ወዝ አት ሊስት 37 ይርስ ኦልድ ቢፎር አብራሃም ሄርድ አባውት ዘበርዝ ኦፍ ሪፍካ ፒሪድ ይሳክ አብርሃም የርብቃን መወለድ ከመስማቱ በፊት አት ሊስት ጺም ያበቀሉ የአይሁድ ሊቃውንት አስቀድሞ ያሉ የዛሬ ሺ አመታት በፊት ያሉ ያልኩ። ስለዚህ ሰላሳ ሰባት አመት ብልጫ አለው። ርብቃን ሰላሳ ሰባት አመት ይበልጣታል። ማን ይሳቅ። ጋብቻው የተካሄደው በአርባ አመት ነው። እሱ አርባ አመት ሲሆነው እሷ እሱ ሰላሳ ሰባት እያለ እሷ ዜሮ ነበረች። አርባ ሲሆን አገባ ፕላስ 3 ትጨምራላችሁ፣ 43 ነው የተካሄደው። እኔ ኮሜንተሪ ጨምርልሀለሁ ከፈለከው። አዎ ኮሜንተሪ እሰጥሀለሁ፣ አይጠሀም እና ከፈለግህ እዛ ኦልድ ቴስታመንት ሜድ ኢዚየር ድራሺ ኮሜንተሪ በጣም ብዙ ላመጣልህ እችላለሁ። እና ይሄን ይመስላል እ ትመለሳለህ ያው ይሄ ርዕስ እንትብይ ስላላስኩት ሰዎቹን አላያስኳቸውም። አሁን ኮመንተሪዎቹ ማለት ነው። ኮመንተሪዎቹ ግን በእርግጥ አሉ። ሰርችን ብታደረጋቸው ይወጣልህ ነው። ግን ቅድም ደግሞ በሰራኸው በሶስት አመት ስምንት ልጅ ወለደች የሚለው ትንሽ አስ የሌለይሌ አንደኛ አላልኩ መጽሐፉን ያለው አብርሃም በኋላ ሶስት አመት ነው ያለው በሶስት አመት ሶስት አመት ከወር አላት። እሱ መደበቅ አልፈለግም። ሶስት አመት አናቱ ላይ አይደለችም። ሶስት አመት ስምንት ወር ምናምን ትሆናለች። እውነት ለመናገር በጣም ታስቃለ። ወራቱ ለመጨመር የመሬ ነው። ሶስት አመት ከወራት አላት። ሶስት አመት ከአራት ወር፣ አምስት ወር ምናምን አላት። እሱን ከፈለክ አይሻን ለመደበቅ እንደዚህ ግን ባትዋርደ ሰዎችም ስላልያዝኳቸው ነው እንጂ እንደ እንትና ራሱ ሰርተውበታል። ምናልባት እነማማ ጅም ጋር ብቻ ስል ስላልያዝኩ ነው እንጂ ኮሜንተሪዎቹን ያልያዝኩት። መጽሐፉ ላይ ያልከው ግን ክስናውቃላ። የራሴ አፈታት ሳይሆን ኮሜንተሪ ይዤ ብቻ ነው የማወራው። እያንዳንዱ ነገር በኮሜንተሪ ማሳብዙ። ብዙ ኮመንተሪ አለ። አንተ የፈለግከው ያን ስለሆነ ነው እንጂ ኪሩቤል፣ ኪሩቤል አሁን የማሱ ትክክል አይደለም ካልክ ትክክል ያልከው ማስረጃ አቅርብ። ትክክል የሆነውንም አታቀርብም፣ እሱንም ትክክል አይደለም ማለት በዚህ ጋር ሊሄድ በዚህ ጋር ነው መንገዱ ሲልክ አይ በዚህ ጋር አይደለም ትለዋለህ እኮ። ታዲያ ቤቱ ጋር ነው ስለው አይ እኔ አላውቀውም እንደዚህ ያለ። ስለዚህ መረጃህን አስተካክልና ይዘህ ና፣ ከዛ እናወራለን እንደወጣት በቃ እኔ እኮ አቀረብኩኝ። የመጽሐፍ ቅዱሱን የሰራው ካልኩሌሽን በሶስት አመት ስምንት ልጅ ኤክስ እንደሆነ አይተነዋል ያለው ነገር ምኑን ነው ያያችሁት? ኮመንተሪ ግን አልያዝኩም። ይሄ ደግሞ ውይይት ላይ ይዘህ የምትገባው የምታዘጋጀው መረጃ ነው እንጂ እንትና እንደዚህ ብሏል የሚለው በጣም ታ ነው። ታዲያ እንደዚህ የምትለው እስቲ አንድ ጥያቄ ልጠይቅህ። አንተ በሶስት አመት ስምንት ልጅ ይወለዳል? ቀላል ጥያቄ ልጠይቅህ፣ ቀላል ጥያቄ ልጠይቅህ ሆናጠቅ ጀነራል ስናደ በክርስትና በአዲስ ኪዳን ሴት ልጅ በስንት እድሜዋ ነው ማግባት ያለባት? ኪሩቤ በቤተ ክርስቲያን በአዲስ ኪዳን ህግ፣ ኖ ኖ በአዲስ ኪዳን ህግ፣ ክርስቶስ በሰጣችሁ ኪዳን ምንድን ነው? መጀመሪያ አዲስ ኪዳን ማለት ክርስቶስ ለእናንተ ይዞት ይመጣ ኖ ኖ ኖ፣ አዲስ ኪዳን ማለት የአዲስ ኪዳን ህግ ነው እየነገርኩ ያለሁት ኢየሱስ ክርስቶስ ሽሮት እንደገና የፈጠረው ያልከው ህግ ማለት ነው። ሴት ልጅ በስንት አመቷ ታግባ ነው የሚለው? ቤተክርስቲያንን ነው ክርስቶስ የተከለው። ቤተክርስቲያንን ተክለሽ ያለነሽ። በአራተኛው ክፍለ ዘመን የተሰበሰበ አዲስ ኪዳን መጽሐፍ አይደለም። ከመጽሐፍ ቅዱስ በቃ ሴት ልጅ በስንት አመቷ ነው ቤተክርስቲያንሽ የምትቀድመ? አየ ሴት ልጅ በስንት አመቷ ነው የምታገባው? እሱን እሱን እሱ ሌላ ረስ ነው እኔ ሌላ ረስ ነው ያለው ረሃም እንዲ እንዳይቦረቀቅ ማለት ነው ሴት ልጅ በስንት አመቷ ነው የምታገበው? በአዲስ ኪዳን አይምሮ አለን አይምሮ ነው የተሰጠን አይምሮ አለን። እሱን እኮ በስንት አመቷ በስንት አመቷ ነው አስራ ስምንት ልታገባ ትችላለች። ምን አልባት እኔ አሁን ያልኩህ የአዲስ ኪዳን ህግ ነው የጠየቅኩህ የአዲስ ኪዳን ህግ እንጂ እንዲህ አብረን የምንኖረውን አደለክርስቲያን እኮ ቤተ ክርስቲያኑ እኮ አምጣ መረጃ። ጃቢር ጃቢር ቆይ ጃቢር፣ ፍትሐ ነግስት ስንት አመት ነው የሚለው? ኪሩቤል አስራ አምስት ምናልባት የንጉስ ልጆች ምናምን ከሆኑ እንደዛ የሚነገር አረ እና ልክፈትልህ፣ ፍትሐ ነግስትን ልክፈትልህ። ተሳስተሃል፣ ጨምረሃል። አንድ ሶስት አመት ጨምረሃል። ፍትሐ ነግስት ፍትሐ ነግስት ፈታና ገስት አደለ ብሱ፣ በቅዱስ አቡነ ጳውሎስ ፓትርያርክ ሊቀጳጳሳት ስሙ አያልቅም። ስለጋብቻ ይላል፣ ገጹም ማየት ትችላለህ። የገጽ ቁጥሩን ገጽ ትተባበርኛለህ፣ ቤት ስፋ አረጋለሁ። ገጽ ቁጥሩ ብቻ ስለጋብቻ ይላል፣ ይታይሃል። ክሩቤል አንዴ ታነብልኛለህ ብቻውን

ሴቱ አስራ ሁለት ዓመት የሆነት እንደው ሰዋ ላይ የዚህ ጋ ብቻ ነገር ኢየሱስን አምላክ ባደረገላቸው እንደ በቀን ናቸው። እንደው በሆነላቸው እውነት እኔ ተመኘወላቸው እንደዚህ ሰው ስለ መዳን ስለ ሳልቬሽን መጠየቅ ሲገባው አይ እኔ በደንብ ሰምቻለሁ ከዚህ በፊት በቤተ ክርስቲያን ሲያወሩ ከፍተውም ሲያወሩ ስለሰማው ማለት ነው እና ምንም አንድ ጥያቄ ይ ኪሩ ረጃ ምንም አዲስ ኪዳን የለም ኢትዮጵያ ውስጥ ልጠይቀው እኔ እዛ ምን አስኬድን? እኔ ኪሩዬ በቅንነት ይህን መልስ መልስልኝ። የሰማኝ ነው እየጠበቅኩ ነው። እሺ አይ ዝም ስላልከኝ ነው። ያው እንትን መጥቀስ አልፈልግም፣ ማለት ቦታ መጥቀስ አልፈልግም። ኢትዮጵያ ውስጥ ገጠር ውስጥ ሰሞኑን እንኳን ዶክሜንተሪ ተሰርቶ ቲክቶክ ላይ ሲዘዋወር የነበረው በስንት ዓመቷ ያገባች ሴት ነች፣ ታውቃለህ? አይተውቀዋል እሱን ነገር ወይ መረጃዎች አሉ። ብዙ ብዙ ባህልማ ወንድሜ፣ አንዴ ቆይ፣ ግድ የለም አሁን እኛ በባህልና በእንትን ውስጥ አትደብቀው። ኢትዮጵያ ውስጥ በእርግጠኝነት ሳትዋሽ ንገርኝ በምታምነው ነው አምላክ ይዣሃሉ። ዝቅተኛው እድሜ የሰማኸው ስንት ነው? ምንም ማተር ምንም ማተር አያደርግም፣ ችግር የለውም። እሱና እስካልሆነ ድረስ ብዙ ያስጨንቅም። ኪሩዬ እንትን እኮ መተላለፉን ስላልፈለግኩት ነው ባባ ማለት የሆነ አማርኛ ማቀላጠፉን ስላልፈለግኩት ነው። የሆነ ታክል መግባት አልፈለግኩም። እሺ አንተ የሆነ ታክል እየሞከርሽ ነው ግን እሱ ስለማያስደነግጠችላለ ነው ነው እንትኑን ብቻ ንገረኝ። እኔ በትህትና ነው እየጠየቅኩ ያለው ዝቅተኛው። ኧረ እዛ ተወው፣ የሳላህንም ተወው ጃቢሬ ያነሳህልንም፣ አዲስ ኪዳንም ሩቅ ነው ተወው። እዚህ ስለ ኢትዮጵያ ውስጥ እናውራ። ስንት አመት ሰምተሃል አንተ? ጀስት ለአይምሮህ እኮ ነው። ምንም ችግር የለም እኛን ገግመ ልታልፈን ትችላለ ግን ጭንቅላትህን ማለፍ አትችልም እኮ አእምሮን ማለፍ አትችልም ትንሽ የሰሙት ስንት ነው ተደፍራ ደም ምናምትን ብሏት ሞ የሆነ ነው ያገባቸ ረተው እናትና አባት ድረው ደግሰው የዳሯትም ቶ የወንጀሉን ምናምን ቶ እሱ ወንጀል ነው እንስማማበታለን ቤተ ክርስቲያን ግቢ ውስጥ ብዙ ሰ ማለት እንደዚህ እኔ አሁን መጥቀስ ስላልፈለግኩ ነው። እንደ በቄስ በምናምን ተደርጎ ኢንተርቪተድ ቆይ አዳምለአለም ስህተት አደለም ባህል አላር እንዴ ጎሽ ክፈትለት አንተ የአንድ ሺህ ምናምን አመት እንትን አንስተ እንትን ስትለኝ፣ እቺ ምስኪን አይኗን እንኳን በአግባቡ ያልጠረገች ልጅ እየተዳረች ነው ያለችው። እሺ አሁን የምታያት ልጅ እየተዳረች ያለች ልጅ ነች። ስለዚህ እኔ አሁን እንዴት ነው አፍህን ሞልተህ የዛሬ ሁለት ሺህ ዓመት ጉዳይ የሚያከራከረን? እኔ እናንተ ስለ ህጻናት መብት መቆም ካለብን አሁን እዚህ ሀገራችን ውስጥ ስለሚካሄደው ነገር ለምንድን ነው የማንከራከረው? ስለዚህ ልክ ነው። አው ችግር ሊኖርበት ሰው ይችላል። ይህ ሁሉ መስቀል የያዘውም የሚሳለመው ከመጽሐፍ ካላሳየ። ኧረ እየተሳደብክ ነው። እኔ ያላልኩትን እያልክ ነው። እንግዲህ ስሙልኝ፣ እኔ ያላልኩትን እያለ ነው። እኔ አሁን ይሄ ነገር እያለ እኛ እዛ ለምን እንሄዳለን? ሁለተኛ ደግሞ ስለ አይሻ ስለምናምን የምትለው ነገር ይሄ በደንብ ጊዜ ወስደን ማውራት። ከመጽሐፍ እኮ አሳየንህ። አንተ የመጽሐፉን አላምንም እያልክ ነው። እኔ ደግሞ መጽሐፉ ጋር አንሄድ፣ እዛ ከመድረሳችን በፊት እኔና አንተ በቆምንበት በዚህ በሀያ አንደኛው ክፍለ ዘመን አሁን ራይት ናው ኢትዮጵያ ውስጥ ካሜራ ቶ ሌላውን በብላክ እንደዋይት የተቀረፀውን ቶ በሞባይል የተቀረፀውን ይሄንን አሁን ግን እያገባሽ ነው ማግባት ማግባትሽን አውቀሽዋል፣ ባልሽ መሆኑን ታውቂዋለሽ። ኢንተርቪዎቹን በእናት በደንብ እየ ውስጢ ወላይ በጣም የሚያሳ እስኪ ልጅ የምትጠይቀው ኦኬ ባነብል ደስ ይለኛል። ወላይ በጣም እንትን ነው ማለት አንተ ለእህት እህትህ የምታቃት እህትህ እዚህ እዚች ልጅ ጋር አቁመህ እንትን በለት። ስለዚህ አንተ ኢትዮጵያ ውስጥ ቆይ፣ አዳምጠኝ እያልኩ እንዳልሆነማ ታውቃለህ። ልክ ነው እያልኩ እንዳልሆነ ታውቃለህ። ኢትዮጵያ ውስጥ እየተደረገ ያለ ነገር ኢትዮጵያ ውስጥ አዳምጠኝ። የአሻን እኔ መልስ ሰጠሃለሁ፣ የራሴን መልስ ሰጠሃለሁ። የራሴን ብቻ ሳይሆን ከቁርአንም ከሀዲስም በቂ የሆነ ምላሽ ሰጠሃለሁ። አንተ ግን እዚህ አፍንጫ ክስር ያለውን ጉዳይ ምን ትለዋለህ ነው። እኔ አሁን እዛ ሄደህ ስለ አኢሻ መሟገቱ እንትኑ ታክል ምናምኗን እሷን ለኛ ተያት ሮ እሷን እሷን ለኛ ተያት። ሌላው ደግሞ ስለ አኢሻ በደንብ ዲቴል የማታቀውን አንድ መረጃ ልጨምርልህ የአኢሻን እህት የምታቅ ከሆነ እንድታነብ ነው ባይዘኝ። ከዛ በኋላ ሂሳብ እንደዚሁ ቀመር ሰርተን ከሂጅራ በፊትና ከሂጅራ በኋላ ያለውን የአኢሻን ዕድሜ ደምሬ እኔ ከዚህ አሁን አንተ ከምትከራከረው ክርክር በተሻለ በማስረጃ ላሳይ እችላለሁ። ተወሷ ሶስትም ትሆን እኔ አሁን እሱ አይደለም እኛ እኛ እዚህ ጋር ግን እንደሚያክል ችግር አይናችን ላይ ያለብን ሰዎች ነን። ሞራሉም ብቃቱም የለንም ስለዚህ ጉዳይ የማውራትንግን አምርረህ ነው ማለት እኔ ክርስቲያን ነኝ እና ስለ ሕፃን ልጅ ጋር ብቻ እኔን አምርረህ እየነገርከኝ ነው። አንተ አንተ በጣም ናሽናል ሆነክ ከኢትዮጵያ ወጥተህ የአረብ እና የሌሎች ሀገሮች ጉዳይ መብት ተሟጓች ሆንክ ማለት ነው አይደለ? ይሄን ትተህ እንደዛ ነው የምትለኝ። ይሄ አይመለከተኝም የአኢሻ ጉዳይ ይመለከተኛል እያልክ ከሆነ እኔ ጨርሻለሁ። ይሄ የዚች ልጅ ጉዳይ አይመለከተኝም፣ የአሻ ጉዳይ ይመለከተኛል። ካልኩሌሽን የተሳሳታችሁትን ልነግርህ ነው። የገባት እዚህ ላይ መረጃ ለሱ ግን እንልፎ ያቀረቡት በጣም ይዘገንን መረጃ መዓት ነገር ነው ያለው። እና እንደወ የርብቃን እኮ ደምረን ቀንሰን ነገር እዛ ላይ ና አሁንም ርብቃ ላይ ነገራችሁ በስምንት አመት በሶስት አመት ስምንት ልጅ እንደሚወልድ ነገራችሁ። እሺ ስምንቱ ልጆች ለማን ነው የተወለደው? የርብቃን ግን የአይሻን ግን እሱን አንብበከዋል። ቆይ አይደለም አንብበከዋል። ስምንቱ ልጆች ለማን እንደተወለዱ ስ ከዛ በኋላ ጭራሽ እሱ ነው ሁላ ርብቃን። ይኸውልህ፣ በቃ ይኸውልህ ሸመደርከው እንጂ አላነበብከውም። እሺ በቃ አንብ ግድ የለ። ከዛ ነገ ተነገ ወዲያ ም እንደግመዋለን፣ ችግር የለውም። ስርዓት ጀስት በስርዓት አድርገው ነገር ሳላ እንኳን እኮ ምሽቱ ኮመንተሪ እኮ አላየኸውም? ሳላ አራዳ ኮመንተሪ ማን ነው የሰጠው? ሳላ እኮ አይደለም የሰጠው ኮመንተሪ። ኮመንተሪ ኮ ቸርች ፋዘርስ የእናንተ ኮመንተሪ ነው ያለው እሱማ አት ኮመንተሪ ቆይ እሺ፣ እኔ እናንተ ከምንከራከረው ይልቅ እኔ እናንተ ከምንከራከረው ሳላንም አትመነው፣ እንደው መጽሐፍ ቅዱሱንም አትመነው። ኮመንተሪ የጻፉት ሙስሊሞች ናቸው። ኮመንተሪ ሁን አትመነው ያልከኝ አይ ቆይ እሱን እንደው አይደለም፣ ቁጥሩን እንደው እሱንም አተመ ነው። ኮመንተሪውን የጻፉት ሙስሊሞች ናቸው አይደል? ትልልቅ የአይሁድ ራባዮች ምናምን ናቸው አይደል የጻፉት። ስለዚህ ለምን ከነሱ ጋር አትከራከርም? በቃ ልክ አይደላችሁም በልና ከነሱ ጋር ስትተማመን፣ በጣም ብዙ ነገር ቁጥር ስተው ነው ቁጥር ስተው እነሱ

ሰላም በዚያ ጊዜ የነበሩ ሰዎችም ለአምላክ ሚስትን ሲሰጡ ሚስት አለው ሲሉ አላህ ሱብሐነሁ ወተዓላ ሚስት የለውም አለ። እናንተ እንደምትሉት ልጅም የለውም አለ። ስለዚህ ሚስት የለኝም እርሱ እንደሆኑ ሳይሆን ሰዎቹ ሚስት አለህ ስላሉት ነው። ስለዚህ አለህ ያሉትን ኤክስፖዝ አደረጋቸውና ሪፍዩት አደረጋቸው የለኝም ብሎ እየሱ ወንስ ነው ሚባል አይደለም ሚስት አለ ስላቱ ሚስት ለኝ ብሎ ያን ነገር ከራሱ ላይ አነሳ እንጂ እሱ ፆታ ያለ ሆኖ አይደለም። አላ የፆታ ፈጣሪ እንጂ ፆታ የሚገድበው አይደለም። እሱ ፆታን ፈጥሯል ግን ፆታ የለውም፣ ከፆታ የጸዳ ነው፣ የፆታ ፈጣሪ ነው። ይሄ ነው ዮኒ ግልጽ ነው የነገርኩ ሰማየ ሌላ ጥያቄ ካለ፣ ጥያቄዎች ካለ ማቅረብ ትችላለህ። ማለቴ አሁን አንድ ሰው ውዱ ወይ ደግሞ ሽንት ቤት ሲጠቀም ንጽህና መጠበቅ ያለበት አለበት ለወንድ ልጅ ለወንድም ለሴትም ለሁለቱ እና በሽንት ጊዜ ያ ነጃሳ ነው ብለን ማለት ሙስሊሞች ያንን ይላሉ። እና ከወንድም የሚወጣ ፈሳሽ ያ ነጃሳ ነው፣ ወይ ደግሞ ቆሻሻ ነው? አይደለም። አክቹዋሊ፣ የጀናባ በራሱ ስፐርም ነጃሳ አይደለም። ነጃሳ የሆነው ሽንቱ ነው። ይሄ የፈቷ ጥያቄ ቢሆንም ግን መልስ ላለው ችግር የለው። ስፐርም በራሱ ንጹህ ነው። ነጃሳ የለውም። ልብስ የሚነካ በጣት ወይ በውሃ አጥበህም ሆን መስገር ትችላለ፣ ምንም ችግር የለውም። ነገር ግን ነጃሳ የሆነው ሽንት ነው፣ የሚነጅስህ ልብስ የሚነካ ከሆነ ግዴታ መታጠብ አለበት። የስፐርሙ ጉዳይ ግን ያው በእንትን መፈቅፈቅህም የሆነ መስገር ምንም ችግር የለውም፣ ነጃሳ አይደለም። ግን ሞሮፍ እንደዚህ የድነት ጥያቄዎችን ብትጠይቀኝ ደስ ይለኛል። እንደዚህ ከፈተዋ ጥያቄ እነዚህ ሙስሊም ከሆንክ በኋላ የምጠይቃቸው ጥያቄዎች ምናምን ናቸው። እኔ ያለሁበት አካባቢ እዚህ እንደነገርኩ ዱባይ ነው ያለሁት ና አንዳንድ ጥያቄዎች እንደዚህ እርስ በእርሳችን እናወራለን እና እኔ ነገር ያለው ጀስት ሙስሊም አይደለሁም ግን ሰውን ለማስረዳት ሆነ እኔም ለመረዳት አውቀው በትሄድ ነገር ላይ አትቸገርበትም። አሁን ይሄ እንደ ጥያቄ የሚነሳው ነው ሳይሆን ለማወቅ ያክል የሚነሱ ነገሮች ናቸው። ይቻላል፣ ችግር የለውም ግን ያ ጊዜ ከውስድና አይከር ሰት ሆኗል። የሰዓት ሄድም አለ እና ሞሪ ለአንተም ደግሞ አስፈላጊ ሆኖ እንትን የሚሉት እነዚህ አሁ ጠቅላላ እውቀት ግዴታ ነው። ትናንሽ ነገሮችን ማወቅ አለብን። ግን ከህይወት አንጻር ደግሞ ለነት ከዚያ ከዚያ አንጻር አምላካ የሆኑ ጥያቄዎች የሚጠይቅ እና ድነት ላይ ተኮመረጣሉ እንጂ ካሉ ካለው ጊዜ ጥበት አንጻርም ነው ያልኩ እንጂ በምን ችግር የለውም እሱም ደብርቻ። አሁን በአዲስ ወይ በቁራን ለነብዩ መሀመድ ለብቻቸው የተሰጣቸው ቡም ማለት የተሰጣቸው ነገር አለ ስልጣን። አሁን ለምሳሌ አይ ቲንክ የዜይድን ሚስት እሳቸው አግብተውበታል። አደለ፣ አግብተውበታል አይደለም። ምንድነው ዜድ እሳቸው ጋር ያደገ ነው። እሳቸው ጋር ያደገና እንደዚህ የአራት ዓመት ልዩነት ምናምን ነው ያላቸው። ዜድ እንግዲህ ዜነብን ያገባል። የአላህ መልክተኛ ናቸው እንዲጋቡ የሚያደረጉት። ከዛ በኋላ በህይወታቸው ላይ አለመስማማት ይፈጠራል። ትዳር ውስጥ ያለውን ነገር ምናምን እንችላለን እንደዛ መረባበች ነገር ምናምን ይታይባቸው ነበረ። ያላህ መልእክተኛ ዜድ ሚስቱ መፍታት ሲፈልግ ዜነብን እንዳትፈታ ነበር ሚስትን አትፍታ፣ ችግሮች ከተፈጠሩ ምናምን ያንን ለመፍታት ሞክሩ እንጂ እንዳትፈታ ነበረ ያሉት። ነገር ግን መፍትሄ ሊገኝ አልቻለም እና ተፋቱ። ከተፋቱ በኋላ እንግዲህ ያላህ መልእክተኛ ዜነብን አግብተዋል፣ አግብተውበታል። ምክንያቱም እሱ አልፈለገም ሊፋቱ እንኳን ሲሄዱ ያላህ መልእክተኛ እንዳትፋቱ መፍትሄ ነገር ፈልጉ፣ ነገር ግን መፍትሄ ሊገኝ ቻለ። ተፋቱ ሲፋቱ ያሏት መልዕክተኛ አገቧት። ኦኬ አሁን ሌላኛው ጥያቄ፣ አንድ ሰው መናገርም መስማት የማይችል ሰው መናገርም መስማት የማይችል ሰው የው መልቅያማ ቀን ማለት ሁላችንም እሞታለን አይደለ? ይው መልቀኛ ቀን ለመጀመሪያ ጊዜ ነው አምላካችን ወይ ደግሞ ፈጣሪያችን የምናየው አይደለ? የዛኔ ሰውነታችን መንቀሳቀስ ካልቻለው ፓራላይስ ከሆነ አላህ ወደኛ በመጣበት ጊዜ አንድ የሚለን ቃል አለ። ማለት ሰላም አለይኩም ብሎ ስማችንን የሚያናገርበት ጊዜ አላለን አይደለ? ሰዎችን ሁሉ ሰላም አለይኩም ይላችኋል። የሚለጊዜአይ አይልም። ጀስት አሁን ጀስት አምላካችን ፊት በምንቀርብበት ሰዓት ብቻ ያናግረናል። ምንመልሶ መስ ነው ያናግረናል። እና እዚህ ምድር ላይ መናገር መስማትም የማይችል ሰው፣ አቋሙ ፓራላይዝ የሆነ ሰው፣ መስገድ ያልቻለ ሰው አሁን ሶላት በቀን አምስት ጊዜ መሰገድ አለበት አይደል? በቀን አምስት ጊዜ መስገድ ያልቻለ ሰው በተለያየ ምክንያት ያንን ሰው ላሲያሴግድ ቀርቶ ቢሞት አሁን ከእስልምና የተወለደ ሰው ማለት ያው ከእስልምና የተወለደ ሰው ሆኖ ያው በእናት ባባቱ እስልምና ይሆናል አይደለ? ቂራት ሲቀራለት ወይ ደግሞ ሲነበብለት የኖረ ሰው ሸሃዳ እንዴት አርጎን የሚስል ማለት ፓራላይዝ ነው። መስማትም አይችልም፣ መናገርም አይችልም። እንደዚህ አይነት አንድ ሰው መናገር ካልቻለ ግዴታ ቃል አውጣ እኮ አይደለም። ነፍሰኔ ላ ውስዐሃ ይላል አላህ። ነፍስን ከችሎታዋ በላይ አያስገድዳትም ነው ከእስልምናችን ቁርኣን ላይ በግልጽ የተጻፈው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ ነፍስን ከአቅምዋ በላይ አያስገድዳትም። አንድ ፓራላይዝ የሆነ ሰው ቆሞን ይሰድ እንግዲህ ግዴታ የለበትም። ለዛ ነው መስጂድ ብትሄድ ይህን ትረዳለህ። መስጂድ ብትሄድ እነዚህ በጣም የተጎዱ ሰዎች ልክ ወጣቱ ቆሞ እንደሚሰግደው አይሰግዱም። እንግዲህ ቁጭ ብለው ነው የሚሰግዱት። መንበርከክ የሚችል ካለ ተንበርክኮ ነው የሚሰግደው። ተኝቶ የሚሰግድ ካለ ከመተኛት ውጭ ሌላ ነገር ማድረግ ያልቻለ ሰው ተኝቶ ነው የሚሰግደው። ተንበርክኮ ነው የሚሰግደው። በተለያየ መንገድ ሊሰግድ ይችላል። ግዴታነት ይነሳል፣ ግዴታነቱ ይነሳል። አላህ ነፍስን ከችሎታ በላይ አያስገድዳትም። ስለዚህ ምችለውን ብቻ ነው የምትሰራው። አላህ በዚያ ነው የሚጠይቅህ እንጂ ጤነኛ የሆነ ሰው ከጤነኛ ሰው የሚጠበቀው የሆነ የሆነ ግዴዛን ለኮዶሎ ወይ አካል ስንኩል ከሆኑ ሰዎች በፍጹም አልጠበቅም። በግልጽም ቁርኣን ላይ ነገረ ምሱ ነው፣ ከአቅማችሁ በላይ አላስገድዳችሁም፣ የቻላችሁ ቴና ብቻ ስሩ ነው ያለው። መናገር ደግሞ ቃል ማውጠት ያጠበቅብን። በልብህ የምታምን ከሆነ ዲን የልብ እምነት ነው በእስልምናችን ቀልብ የሚባል ነገር አለ። በቀልብህ ካመንክ ምላስ ደግሞ ካልቻለ ግዴታ የመናገር አይጠበቅብህም፣ እና በአጭሩ ይህን ይመስላል። ድምፅ አይሰማም እያሉ ምን አሩ ነው? ምን ያህል ለአንተ ይሰማል? ይሰማኛለን፣ ይሰማኛል። ስለዚህ አላህ ነፍስን ከችሎታው በላይ አስገድዳትም። ስለሆነ ከሁሉም ሰው የሚጠብቀው የቻለውን ብቻ እንጂ ከአቅሙ በላይ የሆነ ነገር ነፍሱ አይጠብቅም ከሱ አመሰግናለሁ። ሰላህ ያው እንግዲህ አንዳንድ ጥያቄዎች ሲኖርኝ ገብቼ እጠይቃለሁ፣ እየተማርኩ ስለሆነ ነው። ዛሬው አመሰግናለሁ በጣም ቀጥገሚ። አይኔ እንኳን መልእክት ላስቀምጥና የሆነች ነገር ላስቀምጥለት ብዬ ነው። እንግዲህ እስካሁን ብዙ ነገር ጠይቀሃል እርግጠኛ ነኝ ቅድም ስትገባና አሁን ያለህ ነገርም እንትን ይሆናል ብዬ አስባለሁ። ምክንያቱም ቅድም እንዳልኩ ነው በጣም የሆነ ስለ እስልምና ስንሰማ ያደግነው እና በማህበረሰብ ውስጥ የሚዘዋወሩ እና እንትን የሚባሉ ነገሮች በጠቅላላ ቁጭ ብለ ለመማር ስትመጣ መልስ አላቸው ሁሉም ነገር። በዛ ላይ ደግሞ ይሄ በዘፈቃድ በመሰለኝ እና በደሳለኝ የሚመለስ ጥያ እንትን ሳይሆን ከቁርአን፣ ከሐዲስ እየተጠቀሰልህ የሚመለስ መልስ ማለት ነው። ኢቭን ሌላው ተው ነቢያችን ሰለላሁ ዓለይሂ ወሰለም በህይወት በነበሩበት ጊዜ የሆነ ወቅት ላይ ምንም አይነት መልእክት ሳይቀበሉ ይቆያሉ። መሳላህ ልታግዘኝ ትችላለ? ለምን ያህል ጊዜ እንደቆዩ አይቲደው እንትን ነው። በነገራችን ላይ እሱ እንትን እና ዛሬ እንኳን በትንሹ ሶስት አራቴም አዳምጫለሁ ያንን ቁራን እኔ በጣም ነቢዩን እናም ነቢዩን እሳቸው እንኳን በህይወት በነበሩበት ጊዜ እንደዛ በየጊዜው ጅብሪል እየመጣ የሚያናግራቸው ሰው የሆነ ታይም ላይ ሲቀር፣ ሼም ይዟቸው ሰዎችን ለማስደሰት ከራሳቸው ምንም አልጨመሩም። አይ ቲንክ ስድስት ወር እንደዚህ ይመስለኛል። ምናልባት እዚህ ላይ እንትን ትሉኛላችሁ። አልጨመሩበትም እና በጣም ይደንቀኝ ነበረ ለምንድነው የደነቀ ካልከኝ፣ አይ ወዘ ክርስቲያን እንደነገርኩ እኛ ጋር ጭብጨባ በበዛ ቁጥር፣ ሰዎች ቲፎዞ ባበዙ ቁጥር ነቢያቶች ነን ብለው የሚነሱ ብዙ ሰዎች ምን አይነት